አዲስ አበባ ሀገረ ስብከት አቃቂ ቃሊቲ ክፍለ ከተማ መገኛዋ ነው። በፈዋሽ ጠበሏ በርካቶች ድህነትን አገኝተውባታል። የድንኳኗ ማርያም የሚሏታል ታሪኳን የሚያውቁ ሁሉ የቃሊቲዋን ደብረ ገነት ቅዱስ ሚካኤልና ቁስቋም ቅድስት ማርያም ቤተ ክርስቲያን ቅዱስ ሚካኤል ተተከለ የሚሉ ነው። በዘጠና ስምንት ዓመት ነው። እሷን ደግሞ ያመጧት ደግሞ በ2001 ኅዳር አንድ ቀን ነው ያመጧት። ኅዳር አንድ ቀን አመጠው፣ ጥር አስር ቀን አመጠው። እንትና እጥምቀት እንትና አሏት። በአስራ አንድ ተነስታ ሁለቱ ቄስ እንትን አሉ አልችላሉ። መልሶ አስቀምጠዋል። ሚካኤል ህድቦ በጠበሉን ባርኮ እንትኑ ገባ። እሷ በዚሁ ቀረች። አወሪያ የህዝብ የተሰፍሰው አይነት ነው። እንግዲህ እንደገና እዚህ የምታዩት ይህ አጠቃላይ እርሻ ነበረ። እዛ ጋ ያለው ዛፍ ደግሞ ዋርቅ እዛ ጋ ያለው ዋንዛው ማምለኪያ ነበር እና የገበሬዎች አካባቢ ነው። ማምለኪያ ነበር ያ ዛፍ ይመለክበት ነበረ። ስለዚህ ታቦት ጥምቀት ሲወጣ ታቦቱ ከዛ እዚህ ዛፍ ስር ነበረ ያረፈው። አቶ ክንፈ የሚባሉ በህልማቸው አሳይታቸው ክንፈ ሚካኤል አሁን አርፈዋል፣ በረከታቸው ይድረሰን። እሳቸው በህልማቸው አሳይታቸው ሌላ ቤተክርስቲያን ህዝቡ እየሰራ እያለ አቋቁሙ ያው የጥምቀት ያለት እንደተለልን እንኳን በድንኳን እንዳለ ሰው ተቀመጠ። ዚያ ጀምሮ ከዚያ እየኖርነ እያለንም ሌላ ተሰራ መቀረቢያ ቤተክርስቲያን። አቶ ክንፈ በህልማቸው አይተው መጡ። ይህች ድዛፏ ነበረች የዋንዛዋ እሷንም ድንኳኗ አይቻለሁ ብለው ዜሮው ዙረው ዙሮ በሰርጥና ዙሮ መጥተው ከዚህ ሲደርሱ ይቺ መሆኗን አወቁ። 2001 ዓ ም ሚያዚያ 16 ተጀምሮ ሁለት ወር ከ10 ቀን አልቆ ሐምሌ ሐያ አምስት ቀን ታቦቷ ወደዚህ ገባ። ከዛ በፊት ግን ታቦቷ ከመግባቱ በፊት ንብ ከየት መጣ ሳይባል ሐምሌ አስራ አምስት ቀን ከመንበሩ ላይ መቶ ሰፈረበት። ያንንም እየኖረ መንበሩ ላይ እየኖረ ልክ ታቦቷ ልትወጣ ስትል ተመልሶ ወርዶ ከቁም ሳጥኑ ከልባሳት መቀመጠው ሐስሩ ተቀምጦ አሁንም ማር እየሰጠ በድንኳኗ ይገኛል። ያማር ከዛ መንበሩ ላይ ሰው አይነድፍም።

ስድስት ዓይነ ስውር በአንድ ቀን ግን ስድስት ዓይነ ስውር መያዝያ ስድስት ቀን ቅዳሜ ቀን ውላ መቤታችን ቁስቋም አንዷ ፖሊስ ናት። ፍቃድ አጥታ ልዋን ዓይኗ ታውራ መጥታ፣ ከዚያ ለአንድ ቀን ቢሆን አስመጣ በአንድ ቀን ዳነችላት። የዚያን ጊዜ ፓስተር ሁሉ ጓደኛው እንዲሁ ዓይኑ ተሰውሮ አንተ ካዳንክ ዛሬ እኔ መለሳለሁ ብሎ ያን ጊዜ ዳነ። ስድስት ዓይነ ስውር በአንድ ቀን ቅዳሜ ቀን ሚያዝያ ስድስት ቀን ሚያዝያ ስድስት ቀን ስድስት አይነት ስፍሩ የበራበት ሰዓት አለ። ተነግሮ ተሰፍሮ አያልቅም። ኤችአይቪ አንዷ ጥፍሯን ቆርጣ ምላጭ ከሱቅ ነው የገዛሁት አለ ጥፍሬን ቆረጥኩ አለ ታህሳስ ስድስት ቀን ሁለት ሁለት ከዚያ ታመሙ አለ። መጥታ ስትመረመር ኤችአይቪ ያለሽ ተባለች። እመቤቴ አንቺ ምን አድርጌሽ ነው ብል ተሳልሁኝ አለች። ጌጥ አንቺ ነች ወርቅ የአስር ግራም

ሌሊቱ ዘጠኝ ሰዓት አቀኑ እስከ ስምንት እጃችን እንዲሁ ዝል ጠበሉ ሳይበጅ በእጃችን የሴቱን የብቻ ወንዱም የብቻ አደርገን ዳስ ጥለን በዳስ እያደረግን እዚያ ጠበሉ ጠበሎ ተጭሮ እንዲህ ብሎ ሽቀው ነው። በሶስት አይነት ነው። ያልሰሙ ሰዎች መጥተው እንዲዱ መሃናን የሚወልዱበት አውራን የሚበሩበት ሽባ የሚጠረበት ቤት የሌለው ቤት የሚሰጥበት የከፋው የሚደሰትበት ቦታ ነውና ወደዚህ መጥተው ሚመና ልጆቻችን በዚ ሀገሩ አሁን ምልክትን ይሻል ይላል አሁኑ ትውልድ። ይህ ግን በአይን የሚታይ በእጅ የሚዳሰስ እንግዲህ ከ2001 ጀምሮ እስካሁን አለ። እንደገና ደግሞ ለተለያየ ለሳል የሚሆን ሸንኮራ በቅሎ የእመቤታችን ጸበል የሚፈስበት እየሄደ ያጠጣዋል ያንን ሸንኮራ አገዳ ማለት ነው። እሱን አሁን። በዓመት ሁለት ጊዜ ሶስት ጊዜ ለህዝቡ በነፃ ነው የምንሰጠው። ከዚያ ላይ ወስዶ ልጣጩን፣ የሸንኮራ አገዳውን ልጣጭ ወስዶ በቤቱ ሲያጤሱ ሰይጣን እንደሚርቅ በረከት እንደሚያገኙ ድህነት እንደሚያገኙ ብዙዎች ምስክር ሰጥተውናል። የኔ አሁን ምንድን ነው አሁን ያና አይኔ ስድን በመነጣ ፊቶች

ከተወለደኝ ሸባ ናት ያቺ ላይ በሶስተኛ ቆንዳለችላቸው ቺ ቦታ ስለ ሰሚ ታሪካዊ ቦታ ናት። መንትያ ልጆች ደጋግሞ ደጋግሞ ሲታይ ነበረ በሽተኞች የሚፈወሱበት እና በጣም ታሪካዊ ቦታ ነው። ምእመናን በጸበሏ የሚድኑበት ነው። ሱባኤ ለመያዝ የሚፈልግ አዳራሽ አለ። አዳራሽ ውስጥ እስከ 21 ቀን ቆይቶ ጸበል መጸበል ይችላል። በቃሊቲ ደብረ ገነት ቅዱስ ሚካኤልና ቁስቋም ቅድስት ማርያም ቤተ ክርስቲያን ባለፉት ዓመታት መጠነ ሰፊ የልማት ሥራዎች ተከናውነዋል። የልማት ሥራዎቹ የቤተ ክርስቲያኗን ገቢ ከፍ ከማድረጋቸው ባለፈ ለአምልኮተ እግዚአብሔር የተመቸ ግቢ እውን እንዲሆን አድርጓል። ይህም ብቻ ያይደለ፣ ካህናት ለምእምናን የሚሰጡትን አገልግሎት ያለሰቀቀን እያካሄዱ ሕይወታቸውን እንዲመሩ ማግዟል። ቅዱስ ሚካኤል እዛ በመቃኙ ትንሽ የመቃኙ ቤተ ክርስቲያን ሆኖ ነው፣ የቁስቋም ማርያም ቤተ ክርስቲያን ተሰርታን ያገኘኋት። ነገር ግን ተሰርታም ሆኖ ደግሞ እንደተሰራች ላውጣራውም ቀለሙ ለቆ እንደነበረ፣ ውስጥም ደግሞ እንደዚሁ ያው ብዙ የተሰራም ቢሆን ነገር ግን እድሳት አልተደረገትም ነበረ። ከዚያ ውጭ አንዱ በውስጡ ስገባ ምንድነው በሩ ምንም አልተሰራም ነበር። በር የለም ነበረ፣ ተጀምሮ ዝም ብሎ እንደ ግንብ ነው ያገኘሁት። ከዚያ ውጭ አጥሩ የእመቤታችንም የቅዱስ ሚካኤልም ቆርቆሮ አጥር ነው ያገኘሁትና እንደ አጋጣሚ በዚያን ጊዜ እኔም አዲስ የተመረጠው ሰበካ ጉባኤም ደግሞ አዲስ ሁኖ ነው የተገናኘ ነው። እንዲያ ሁኖ ነው ያገኘ ነው። ከዚያ ውጭ እንደገና የማኅበረ ካህናት ደመወዝ በወር ለመክፈል ደብሩ ተቸግሮ የሁለት ሶስት ወር እንትን ሙዳየ ምጽዋት ተጠራቅሞ ነበር የሚከፈላቸው። ከዚያ አካውንት ላይ ደግሞ ያገኘነው አርባ ሺህ ብር ብቻ ነው። አርባ ሺህ ብር ሁኖም ደግሞ ለዚያውም አርባ ሺህ ብሩ ደግሞ ብድር ነበረበት የሚገርመው፣ እና እንደዚያ ሁኖ ነው ያገኘነው። ከዚያ በኋላ ነው እንግዲህ ያው ከሰበካ ጉባኤው ጋር ወደ ስራ የገባ ነው እያምናለሁ። ከመመናን ጋር ሆነን አጥሩን ሰርተን ጨርሰናል። ነዋይ ቅዱሳት ቤት ደግሞ ትልቅ ቤተ ክርስቲያን የሚያክል ነዋይ ቅዱሳት ቤት ሰርተናል እና ብዙ ልማቶችን አልምተናል። አንድም ቀለም ፋብሪካ መጋዘንም፣ እንደዚሁ ሎስ ፋብሪካ፣ እነዚህ የመሳሰሉትን ከመመናን ጋር ሆነ ነው የሰራ ነው። እዚህ ጠጋችን ላይ በፊት ለፊት የምታዩት አንድ ፎቅ ተጀምሮ ነው ያገኘ ነው። በጣም ፀሐይና ዝናብ እየተፈራረቀበት በጣም ከባድ አደጋም ሊያደርስ ነበረ። በውስጡ ማይበረ ካይናት ያድሩበታል። ሰመት ተማሪዎች የሆነ ክፍል ክፍል አላቸው። የቢሮ የጽፈት ቤት የምን ማለት ነው። ነገር ግን በጣም ከጊዜ ብዛት አንፃር የተነሳ በጣም ሊፈርስ ስለነበረ ሰበካ ጉባኤውም ለጊዜው ያንን አውጥቶ ለመሸፈን አልቻለም ነበር በጊዜው ነገር ግን አንድ ሀሳብ መጣና በማኅበረ ካህናትም ተሰባስበን ከደሞዛችን ከእያንዳንዱ ደሞዝ አራት አራት ሺህ ብር አዋተን አስቀምጠን ይህንን እንፈጽም የሚል የሁሉም ሀሳብ ሆነ ማለት ነው በዚህ ምክንያት ላይ አራት አራት ሺህ ብር ከኔ ጀምሮ ማለት ነው ከኔ ጀምሮ ተቆረጠ ከዚያው ላይ ግን እንዳለ ሲታሰብ ወደ አራት መቶ አምስት መቶ ሺህ ብር የሚጨርስ ነው የማይበረ ካህናቱ ግን የተሰበሰበው ወደ 280 ሺህ ብር ነው። ይህን ላይ ጨመረና ሰበካ ጉባኤው ሌላ እዚያ ላይ ጨምሮ ወጭ አድርጎ በሰበካ ጉባኤው ኮሚቴነት ይህንን ህንፃ ቆርቆሮ አልብሶ በብሎኬት አሳድጎ ግን ይሄም ሆኖ ገና ፊኒሺንግ ይቀረዋል፣ ልስን ይቀረዋል። ውስጡ ገና የሚቀረው ስላለ ግን ከሌላው አደጋ ድነዋል ማለት ይቻላል። ይሄ ተሰርቷል ማለት ነው። እንግዲህ ከዚያ በመቀጠል እንደገና ሄርነው ወደ ምንድን ነው በሮችን ነው። በሮች አንድ ሰው መጀመሪያ ወደ ቤተ ክርስቲያን ሲመጣ ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም ሲል በሩ ላይ ነው የእግዚአብሔር መልእክት የሚታየው። እና መስቀልም አልነበረውም። እሱንም በማስተባበር ምእመናንን በአውደ ምሕረት በመቀስቀስ በጎ አድራጊዎች መጥተው እኛ እንስራው ሲሉን እድል ነው የምንሰጠው። እኛ ሰበካ ጉባኤ ይህንን እድል ይሰጣል። ከዚያ በሩ በልዩ ሁኔታ ተሰርቶ በፍኒሽንግ ተሰርቶ መስቀል ላዩ ላይ ወጥቶ ዛሬ ጌጥ ነው እንደሚታየው እንደምታወትና እሱን አሰራን ማለት ነው። ክቡር አባታችንም አብረን ነው እኩል ነው እዚህ ቦታ እሳቸው ሲመጡ እኔ አባር ነበርኩኝ፣ እና እሳቸው ሲመጡ ምክትል ሆንኩኝ፣ እና ከእሳቸው ጋር ሆነን እድላቸው እድላቸው አእምሮ በጋራ ሰበካ ጉባኤውና አስተዳደር ጽህፈት ቤቱ በፍቅር በፍቅር ሆነን እዚህ ደረጃ ደርሰናል። እና ካህናቱም በፍቅር አብረን ሆነን ይሄው እያገለገልን ነው። በጣም ደስ የሚል ነው። የማኅበረ ካህናት ደመወዝ በጊዜው ላይ በጀቱ ከ400 እስከ 500 ሺ ነው፣ የወር በጀቱ ነገር ግን እኔ ከመጣሁ በኋላ ሁለት ጊዜ ደመወዝ ተጨምሮ አሁን ከአንድ ነጥብ በላይ የወር በጀት ተበጅቷል ማለት ይቻላል። ለዚሁም ደግሞ ይሄ ብቻ ሳይሆን ሳይጎል በእግዚአብሔር መልካም ፈቃድ አንዱ ልማት አንዱ ልማት የማይበረ ካህናትን የኑሮ ውድነትን አንድ ማድረግ ወደ ከፍ ማድረግ ነው ትልቁ ነገር ማለት ነው እና የማይበረ ካህናት ደሞዝ ስምንት ሺህ አምስት መቶ የነበረውን አሁን ወደ አንድ ነጥብ 140 ምናምን ሲከፈል የእነሱም ደሞዝ ደግሞ ከአስር ሺ በላይ እስከ ይህም በቂ አይደለም ግን አሁን የቅዱስ ሚካኤል ሕንፃ ቤተ ክርስቲያን ግንባታ ደግሞ በቃሊቲ ደብረገነት ቅዱስ ሚካኤልና ቁስቋም ቅድስት ማርያም ቤተ ክርስቲያን ዋነኛ የልማቱ የትኩረት መስክ ነው። በግንባታ ሂደት ውስጥ የሚገኘው ካቴድራሉ በአጭር ጊዜ ተጠናቆ ለአገልግሎት እንዲውል ሰፊ ርብርብ መካሄድ ከጀመረ ዋላ ድር ብሏል። በተለይ የዚህ አካባቢ ምእመናን ጥያቄያቸው አንድና አንድ ትልቅ ነገር ነበረ። እንደመጣሁ ያቀረቡልኝ ጥያቄ ምንድን ነው? ከዚህ በፊት ቤተ ክርስቲያን ለመስራት ብናስብም አንድ ሰው ብቻ ነው ቁስቋም ማርያም ቤተ ክርስቲያን የሰራት። እኛ ግን የዚህ አካባቢ ምእመናን ቀድሞ ያገኘ ነው። ደብረ ገነት ቅዱስ ሚካኤል ነው፣ ሰፈረ ሰላምም ይባላል። በእሱ ምክንያት ነው በሚካኤል ስም የተጠራው ማለት ነው። በዚህ አንጻር ቅዱስ ሚካኤል በመቃኙ ቤት በትንሽዬ ቤት ነው ያለው። ለቅዳሴ እንኳን አመቻል ድል ሁኖ ውስጧ ጠባብ ነበረች። ቁርባን ለማቁረብ ምእመናን ለምተው ለመገልገል ጠባብ ነበረች እና በተለይም ከአዲስ አበባ ከተማ መሀል ከተማ የሚመጡ የምእመናንም ስለ ቅዱስ ሚካኤል የሚያሳስባቸው ትልልቅ አባቶች ነበሩና ያከውት ይህንን ቤተ ክርስቲያን መስራት እንፈልጋለን። እኛ ቤተ ክርስቲያን እዚህ አካባቢ አልሰራንም። ቁስቋምን ምን የሰራት አንድ ሰው ብቻ ነው። ስለዚህ የሚካኤልን ህንፃ ቤተ ክርስቲያን መስራት እንፈልጋለንና በሚገባው መንገድ ተንቀሳቀሱልን እኛ እንሰራለን አሉ። ነው አዎ ብዬ በዚህ ምክንያት ማህበረ ካህናቱን መጀመሪያ ከሁለቱም ነበር የሚቀደሰው እና ማህበረ ካህናቱን ሰብስቤ ፈቃደኛ መሆናቸውን ሁለተኛ ደግሞ ሰበካ ጉባኤ ከዚያት ልማት ኮሚቴ በአንድ ላይ በመሆን የቅዱስ ሚካኤል ህንፃ ቤተክርስቲያን እንዲሰራ የመጀመሪያው ደረጃ መሰረት ድንጋይ ማስጣል ነው። ይኸውም በወቅቱ የነበሩት ብፁዕ አቡነ መልከ ጼዴቅ አዲስ አበባ አገረ ስብከት ሊቀ ጳጳስ በአገረ ስብከቱ መልካም ፈቃድና በክፍለከተማው ከተማው ስራ አስኪያጅ መሪነት የመሰረት ድንጋይ ሐምሌ 26 ቀን አስቀመጡ ነው። መላከም ስርዓት ስንታየው ይግዛው ስለመጡ ወዲህ ይህንን ህዝብ የጠየቀው መሰረት ይህችና መቃረቢያዋን በሀገረ ስብከቱ ፈቃድ፣ በህዝቡ ፈቃድ አስማምቶ ካህናቱም ሶስት ጊዜ ተሰብስቦ ፈቅደን ይህችና ፍርሰን ተጀመረ። የህንፃ ቤተ ክርስቲያን የድሮዋን አንድ አቶ ክንፈናቸው የጨረሷት ችን በጠባሟ ለጊዜው በጥፊያ ነው። ክረምት ሳይገባም ቤታችን ትግባ ተብሎ ወደዚህ የገባው ትልቁ ቤተክርስቲያን ወደፊት ይሰራላት ተብሎ ነው ታቅዶ የነበረው። እግዚአብሔር ያን ጊዜ ወርቁ ብሩ በየቦታው በሚረጭበት ጊዜ ሳይሰራ እግዚአብሔር አልፈቀደ። ሆኖ አሁን መሰረተ ድንጋዩ ተጀምሮ እዚህ ላይ የምታዩት ደርሷል። ሲለካና ቦታው ሲታሰብ ያች መቃኛዋ ካለችበት ቦታ ላይ ነው የሚያርፈው። እና ይህንን ምን ማድረግ አለብን? ታቦተ ቅዱስ ሚካኤል አለ፣ ከዚያ ኖ ቅዱሳት አለ፣ ራሱን የቻለ ቤተክርስቲያን ነው። እንዴት አድርገን ነው ይህንን መስራት የምንችለው? በሚል ወደ ክፍለ ከተማው ወደ ሀገር ሊቀ ጳጳስ። አንዲት ቤተ ክርስቲያን ታቦተ ሕጉ በሊቀ ጳጳስ ተባርኮ የገባን እንደገና ወደ ሌላ ለማዘዋወር ሲፈለግ ያው ሊቀ ጳጳሱ ነው መፍቀድ ያለበት። በዚህ ምክንያት ላይ በጊዜው የነበሩት ደግሞ ብፁ አቡነ ሄኖክ ናቸው። ብፁ አቡነ ሄኖክ እንደዚህ አይነት ህንፃ ቤተ ክርስቲያን ለመስራት ነገር ግን ሌላ መቃኞ መስራት አያስፈልገንም፣ ግቢ ውስጥ ስለሆነ የእመቤታችን ቤተ መቅደስ አለ እና የቅዱስ ሚካኤልን ጽላት ወስደን ወደ እመቤታችን ደባል አስቀምጠን መቀደስ እንችላለን፣ ማወደስ እንችላለን፣ ማገልገል እንችላለን የሚለው ወደ ብፁዕነታቸው ስናመለክት አስፈላጊ ነው ይቻላል የሚል ደብዳቤ ሰጡ። ጠንክሩ፣ በርቱ፣ አይዟችሁ፣ በጸሎት ረዳችኋለሁ አሉን። ከዚያ የእሳቸውን የብፁዕነታቸውን ቃል በመጠበቅና በመፈጸም የካቲት 23 2016 ዓ ም ታቦተ ቅዱስ ሚካኤልን እንደ ንግስ አድርገን ነው አምተን ያስገባነው። ይሄ ሕንፃ ቤተ መቅደስ ሰኔ 2016 ዓ ም ነው ስራው የተጀመረው ቁፋሮ ማለት ነው። ከዛ ጊዜ ጀምሮ ኦልሞስት በአንድ ዓመት ውስጥ እስከ ሰኔ 2017 ዓ ም ድረስ ሰኔ 2017 ዓ.ም ድረስ የ20 ሚሊዮን ብር አካባቢ ስራ ሰርተናል። አሁን ደግሞ ያለበት ስታተስ ወደ 25 ሚሊዮን ብር ይጠጋል። ጠቅላላ ፕሮጀክት ኮስቱ ወደ 200 ሚሊዮን ብር አካባቢ ነው። ኤክስፔክት ማለት እንትን በጀት የተደረገው፤ እሱም በሶስት የተከፈለ ነው። አንደኛ ስትራክቸራል ስራውን ለመስራት፣ ሁለተኛ ፊኒሺንግ ስራውን ለመስራትና ሶስተኛ ይሄ ግቢ ማስዋቡን ስራ። በፌዝ በሶስት ፌዝ የተከፈለ ነው። እነዚህ ስራዎች ናቸው የሚሰሩት። በዚህ ህንፃ ቤተ መቅደስ ላይ ምንም በጀት አልተያዘለትም። ይህን ያህል በጀት ተይዞለታል ተብሎ አይደለም የተጀምሮ ራሱ ቅዱስ ሚካኤል እየሰራ ያለ ነው ብለን የምናስበው። ምክንያቱም ያው ኢንጂነሮቹ እንደተናገሩት የሚያስፈልገው ግምት ያው ከ200 ሚሊዮን ብር በላይ ነው። እስካሁን ግን እየሄደ ያለው በቴክኒክ ክፍሉ እንደተነገረን ከ25 ሚሊዮን ብር በላይ የሆነ ስራ ሄደዋል ማለት ይቻላል። እና በአንድ አመት ውስጥ ይሄ በጣም ትልቅ ነገር ነው። ይሄ ምንድን ነው? የእንስሳ ሰሪ ኮሚቴው በጣም ጠንካራ ነው። ምንም ነገር አይፈልግም። የትራንስፖርት፣ የአበል፣ የምናምን ምንም ነገር አይፈልግም። ግዢውን አንድ ላይ ነው ተሰባስቦ ሄዶ የሚገዛው። የግዢ ክፍሉ ብቻ ሳይሆን ኮሚቴው በሙሉ ጊዜ ያለው እና የተመቸው ሁሉ አንድ ላይ ሄዶ ተነጋግሮ ምን ብሎ እዛው ፕሮፎርማ ሰብስቦ ነው እቃውን የሚገዛው። ምንም አይነት የሚባክን ሳንቲም የለም። እዚህ እንትን ውስጥ የኮሚቴው በጣም ጠንካራ ነው። በእርግጥ የተመረጡት ኮሚቴዎች ጥቂቶች ብንሆንም እየሰራን ያለ ነው፣ ግን ያለው ኮሚቴ በጣም ጠንካራ ስለሆነ ጥሩ አካሄድ እየሄደ ነው ያለው። ስራው በጣም በጥሩ ሁኔታ ነው ያለው። እንግዲህ በዚህ መጀመር ነው አይነት፣ ራሱ ቅዱስ ሚካኤል ስራውን እየሰራ እንግዲህ በአጭር ጊዜ ውስጥ ከፍጻሜ ደርሶ እናያለን ብለን እንገምታለን። ህዝቡም ራሱ በጣም ትልቅ ተሳትፎ ነው ያለው። ቦታው ያው ታመረኛ ቦታ ስለሆነ ያው እኛ እንደው ለስም እንቀመጥ እንጂ በስውር ነው ስራው እየተሰራ ያለው እና የምን የመጣንም ኮሚቴዎች ከተለያየ አካባቢ ነው። እና እስካሁንም የገጠመን የፋይናንስ ችግር የለም። ቴክኒኮችም ያው በጣም ጎበዞች ናቸው። ብዙ ልምድ ያላቸው ናቸው። ብዙ ቤተ ክርስቲያን እየሰሩ ናቸው ኮሚቴውም ደግሞ ራሱን የቻለ በእውነትና በእውነት የተቋቋመ ኮሚቴ ነው እና እስካሁን ምንም የገጠመን ችግርም የለም። የፋይናንስም ችግርም የለም። ሁሉም የተደረገለትና በገንዘብ ሳይሆን በተለያየ ነገር ዋጋ እንትን ያገኘ ኮሚቴ ነው ያለ እና ወደፊትም ቢሆን ምንም አይነት የፋይናንስ ችግርም አይገጥመንም። የሰው ኃይልም ብቁ የሰው ኃይል አለን። እስካሁን ባለው ሁኔታ ጥሩ ነው። ወደፊትም ምንም የተለየ ነገር ይገጥማል ብለን አላሰብም። የተጠራንበት የራሳችን መንገድ አለን። እኔ አሁን እዚህ ቦታ ላይ የመጣሁት ጸበልተኛ ሆኜ ነው የመጣሁት። ስመጣ ከዛ በፊት በልማት ስራው ላይ ተሳትፍ ያለው የቁስቋም ማርያም ልማት ኮሚቴ ሆኜ አሁን ደግሞ የንጻ ሰሪ ኮሚቴ ጸሐፊ ሆኜ እያገለገልኩ ነው። ቅዱስ ሚካኤል ቤተክርስቲያን አሁን ባለው እንትን ብንሄድ ማክሲመም ማክሲመም ቢበዛ አሁን ፕሮጀክት ብናደርግ ከ10 ዓመት ከዛ በላይ አይፈጅም። ለምን የቅዱስ ሚካኤል አምላክ ያው የቅዱስ ላሊበላ አምላክ ነው። ህንጻ ቤተ መቅደሱን ሲገነቡ እነሱ ምልክት ሆኑ እንጂ ስራውን የሚሰራው ልዑል እግዚአብሔር ነው እና እኛም ሲሚንቶ ሲጎለን ሲሚንቶ እያመጡልን፣ አሸዋ ሲጎለን አሸዋ እየመጣልን፣ ጠጠር ሲጎለን ጠጠር እየመጣልን ህንጻ ቤተ መቅደሱን ኦልሞስት በሰውኛ የኮኦርዲኔት የማድረግ ስራ ነው እየሰራን ያለነው። ቴክኒክ ክፍል ውስጥ ወደ ሰባት ሰዎች አለን። አስተባባሪው አሰማሀኝ ይባላል። ሁሉም ፕሮፌሽናል መሀንዲሶች ናቸው ከየዘርፉ አርክቴክቸራሉን ስራ የሰራው ዲያቆን ቴድ የሚባል እዚሁ ያደገ ዲያቆን የሆነ ልጅ ነው። ስትራክቸራሉን ደግሞ መነን ኢንጂነሪንግ የሚባል የቅድስት ስላሴን አሁን የዋናውን ህንፃ ቤተ መቅደስ እድሳቱን የሠራ ባለሙያ ነው። ሁሉም ፕሮፌሽናሎች ናቸው። የቃሊቲ ደብረገነት ቅዱስ ሚካኤልና ቁስቋም ቅድስት ማርያም ቤተ ክርስቲያን በሀገር ውስጥና በውጭው ዓለም የሚገኙ ምእመናን በህንፃ ቤተ ክርስቲያኑ ግንባታ ላይ የበኩላቸውን አስተዋጽኦ በማድረግ የበረከቱ ተሳታፊ እንዲሆኑም ጥሪ ቀርቧል። ቤተክርስቲያኑ እንደዚህች እንደመ ቤታችን እንደ እግዚአብሔር አንዱን አስነስቶ ሊያሰራው ይችላል። ግን አሁን ህዝቡ በህብረት እየሰራ ነው ያለው የአቶ ክንፈረታ ልጅም እንደዚሁ አሁን በዚህ ቤተክርስቲያን ውስጥ ተሳትፎ እያደረገ ነው ያለው ልጃቸው አለ። ስለዚህ ቤተክርስቲያኑ በቅርብ ጊዜ ተጠናቁ ተሰርቶ የሚጠናቀቅበትን መንገድ ምናልባት ሚዲያውን የሚያዩ ሰዎች አቅማቸው የቻለውን እርዳታ እንዲያደርጉ ቅዱስ ሚካኤል ነው ታላቅ መልአክ ነው። ስለ ልጆች ስለ ሰው ልጆች የሚቆም ታላቅ መልአክ ነውና ይህንን መልአክ ቅዱስ ሚካኤል መጀመሪያም ቦታውን የጠረገ እሱ ነው። መጀመሪያም እዚህ ስፍራ ያረፈ እሱ ነው እና ይህ ታላቅ መልአክ ቅዱስ ሚካኤል ህንጻውን ለመስራት ወይም ደግሞ እንደው ያቅማቸውን እንረዳለን የሚሉ ሰዎች ካሉ እንዲተባበሩን በእግዚአብሔር ስም እናሳስባለን። ወደፊት እንግዲህ አሁን ይችን የላይኛውን ግራውንድ ፍሎራል ስላቧን ኮንክሪቱን ካስት ካደረግን በኋላ የታችኛው ደግሞ ሰሚ ቤዝመንት አለች ያቺ ሰሚ የእሷን እንትኗን ማለት ነው። ዋፍል ስላብ ናት። ዋፍል ስላቧን እሷን ለመስራት ነው አሁን በዚህ አመት እቅድ ያለን እሱን ካሳካን ትልቅ አቺቭመንት ነው። እሱን እግዚአብሔር ፈቅዶልን ከሰራን የላይኛውን ኮለን እንሰራለን። ከዛ ደግሞ ሱፐር ስትራክቸሩን እንቀጥላለን ማለት ነው እና እስካሁን ባለው ሁኔታ እግዚአብሔር ይመስገን ጥሩ ስራ ሰርተናል የሚል እምነት አለን። ግን ያው ህንፃ ቤተ መቅደስ ስለሆነ ስራው ጥንቃቄ ስለሚፈልግ ብረት ስንገዛ ቴስት እያሰራን ነው። ምንገዛው ብረት እንገዛለን፣ ቴስት እናሰራለን አሁን እዚህ መጥቶ የሚሰራና የሚያደርግ ሰው ለራሱ ነው የሚያደርገው። ሰው መጥቶ ቢሰራ ሰው መጥቶ የሆነ ነገር ቢያደርግ ለራሱ ነው። ህንፃው እግዚአብሔር በፈቀደው ጊዜ ያልቃል። እግዚአብሔር ደግሞ የፈቀደለ ሰው ወይ አንድ ሰው ወይ ሁለት ሰው መጥቶ ሊጨርሰው ይችላል። እና አሁንም ቢሆን ምናልባት በረከቱን ለማግኘት የሚሹ ክርስቲያኖች መጥተው ቢሳተፉ መጥተው ደግሞ እኛንም በፋይናንስ ሆነ በምክር ቢያግዙን የነሱም የሕይወትም የጣፈጠን የሚሆነ እኛም ያው ዞሮ ዞሮ አንድ ሰው አንድን በረከት ብቻዬን እኔ እንት ላድርገው አይልም። ሁሉም ክርስቲያኖች ሊሳተፉበትና ድርሻቸውን ሊያገኙ ግድ ስለሚል መጥተው ያው ሊሳተፉ እንዲያገዙና በሞራልም ሆነ በምን ምንም እንኳን እስካሁን የገጠመን ችግር ባይኖርም ወደፊት መተው እነሱም እንደ ክርስቲያንነት ደርሳቸው አይዟችሁ ከጎንን ቢሉን፣ መልካም ነው እላለሁ። አሁንም የሚሰሙት የእመቤታችን የቁስቋም ወዳጆች በሙሉ አሁን ይሄ ቢያልቅ ቁመቱን ከዚህ ነው የምናደርገው። የእመቤታችን ይህች ቅርስና ትቀመጣለች። ግን ይህንን የእመቤታችን ወዳጆች የቅዱስ ሚካኤል ብቻ አይደለም፣ የቁስቋም ማርያም ወዳጆች፣ ሽባ፣ የተረተረ አይን የበራላቸው ትዳራቸው የተቃናላቸው ስለታቸው የሰመረላቸው በሙሉ ለቅዱስ ሚካኤል ቤተ ክርስቲያን ማረግ የቁስቋም ማረግ ማለት ነው አንድ ናቸው። አሁን እዚህ ተደርቦ ያለው ቅዱስ ሚካኤል እመቤታችን አሁን ያነ ቤተክርስቲያን ተካደረ ነው ቢያልቅ ሰው እንደልብ እንደልቡ አስቀድሶ አሁን ሰው በዚህ እየሰፈረ ነው። ድሮ ትንሽ ሰነበረው። አሁን ይሄ ቤተክርስቲያን ቶሎ ቢያልቅልን ግን ካህናቱን በደንብ ቀድሰው በተተናንተው አሁን ማይጠንቱ እያታፈነ ካህናቱ እየተቸገረ ህዝቡ እያላበው ነው የሚኖረው። አሁን ግን ይሄ ቅዱስ ሚካኤል ቤተክርስቲያን በስፋት ተጀምሯል የእመቤታችንንም አገልግሎት የሚሰጥበት ነውና ለዚች ቅዱስ ቤተክርስቲያን ለቅዱስ ሚካኤል ለመላኩ ለሩሩ መላክ ቅዱስ ሚካኤል እንደም ቤታችን ሩሩ መላክ ነው ይለዋል መጽሐፉ። ስለዚህ ሩሩ መላክ ነው። ለቅዱስ ሚካኤል ቤተክርስቲያን ሁላችንን ነው የተቻለነን ያህል እንድናረግ። አሁን ያቅመን እየተራዳው ነው፣ የረገሩ ነው፣ በውጭ ያሉ ይረዱ ነው። መጽሐፍ ተጥቻለ። አሁንም ሰጣለን ለቅዱስ ሚካኤል ያረገ፣ ለነ ቤታችን ያረገ ነው። የሁሉ የሁለቱም ነው። አገልግሎት የሚሰጥበት የሁለቱም ነው። ስለዚህ ስለ ቁስቋም ማርያም በውጭም በሀገር በሀገሩ ውስጥ ያሉት ሁላም ይዳ የሚነበብ ታሪክ የተሰራላቸው ሽራ የተረተረላቸው በረከት ያገኙ እነዚህ ሁሉ ለቅድስ ቅዱስ ሚካኤል ቤተክርስቲያን ተራዳይነት እንዲያደርጉና የአቅማቸው እንዲራዱ በቁስቋም ማርያም ስም እናመለክታለን እናሳስባለን። ከገንዘቡ ይልቅ የምንፈልገው ማቴሪያል ነው። የሲሚንቶ፣ የብረት በተለይ ብረት ኢንጂነሮቹ ቴክኒኮቹ በሚያዙት በጣም በጥንካሬ ነው እየተሰራው ያለ የብረቱም በጣም ልዩ የሆነና ጥራት ያለው ጥራት ያለው ብረት ነው። ስለዚህ ከፍተኛው ስለሚሆን ማቴሪያሉ ነው፣ በተለይ የሚያስፈልገን የአሸዋ፣ የጠጠር፣ የሲሚንቶ እንደዚሁም ደግሞ የብረት እነዚህ በጣም አስፈላጊዎቻችን ናቸው። በተለይ ከገንዘቡ ይልቅ እናንተው ራሳችሁ ጠይቃችሁ ምን አይነት እንግዛ ካሸዋም ተመርጦ ነው ከስሚንቶም ራሱ ማለት ምን አይነት እንግዛ ብላችሁ ገዝታችሁ እራሳችሁ እንኳን ብታመጡልን ደስታውን አንችለው። ጥሩ ሁኔታ ላይ ነው። በጥሩ ተሳትፎ እየተሳተፉ ያሉ ስለሆነ በአጭር ጊዜ ውስጥ ሰርተን እንጨርሳለን። ከእግዚአብሔር ጋር እምነት አለን። ያላየው ደግሞ መጥቶ ይህን ቦታ እንዲጎበኘው፣ እንዲያየው እና ድንቅ ስራዋን መጥቶ አይቶ እንዲመሰክር ነው እና እኛ አሁን የተለየ ገቢ የለንም። በምዕመናን ነው መተዳደሪያው ምዕመናን ናቸው ሌላ ቦታ ህንፃ የተለያየ ነገር አላቸው። እኛ ያንም የለንም። በእሷ ነው መተዳደራችን እሱ ነው በቃ በስዕለትና በጸበሉ ያ ነው መተዳደሪያው እና ትልቅ ነገር ነው። ትልቅ ቦታ ነው መጥቶ እንዲጎበኙትና እንዲያዩት ነው። ይህንን ህንፃ ቤተ ክርስቲያን እንድንሰራ የሁላችን ድርሻ ነው የሚሆነው። ምእመናን፣ በውጭም በውስጥም ያላችሁ ኦርቶዶክሳውያን፣ በሀገር ውስጥም በሀገር ውጭም ያላችሁ መጥታችንን ህንፃ ቤተ ክርስቲያን እንድትጎበኙልን እንድትሰሩልን የሚያስፈልገውን ነገር ሁሉ እንድትራዱን በመላኩ በቅዱስ ሚካኤል ስምና በእመቤታችን በድንግል ማርያም ስም ጥሪያችንን እናስተላልፋለን።